በቆላሲስ መልእክት ምዕራፍ አራት ቁጥር አምስት ላይ መልሶም ደግሞ በኤፌሶን መልእክት ምዕራፍ አምስት ቁጥር አስራ አምስት ላይ ዘመኑን ዋጁ የሚል ቃል፣ እስኪ ዘመኑን ዋጁ በሉ። ዘመኑን ምን በሉ? ዋጁ። ምን ማለት ዘመን መዋጀት ማለት ማለት ነው? አንዱ ለስ ዘመን መዋጀት ማለት ዘመኑን መምሰል ጥሩ፣ ዘመን መዋጀት ማለት ማለት ነው አቤ ከዘመን ጋር መሄድ ዘመኑን መዋሃድ አይደለም። እንዴት ነው የምትረዱት? ዘመን መዋጀት እንደዛ አይደል እንዴ? በጣም ኋላ ቀር የሆነ ሰው ማለት ዘመኑ ያልዋጀ ሰው እንላለን። ዘመን መዋጀት ማለት እንደ ጊዜው መኖር ነው አይደለም? ለብዙዎቻችን የሚመስለን ይሄ ስለሆነ ዘመን መዋጀት ማለት ዘመንን መምሰል፣ ዘመን መዋጀት ማለት ከዘመኑ ጋር መዋሃድ፣ ዘመን መዋጀት ማለት እንደ ዘመኑ መኖር የሚመስለው ሰው ዘመን መዋጀት ማለት ዋጀ የሚለው ቃል በራሱ ለምሳሌ እኛን ክርስቶስ ዋጀን፣ በደሙ ዋጀን እንላለን። ምን ማለት ነው? በደሙ ገዛን ወተሳየጠን በወርቀ ደሙ በደመ ወርቅ ወርቅ በሆነው ደሙ ክርስቶስ አምላካችን በቀራኒው አደባባይ ገዛን። አንድ ሰው ለአንዱ የሚያድረውና ባሪያ የሚሆነው በሶስት መንገድ ነው። አንደኛው ዘምተው በጦር አንገት በፈረስ አንደበት የማረኩትን ባሪያ ያደርጉታል። ሁለተኛው ገበያ ወጥተው ተደራድረው ገንዘብ ከፍለው ዋጋ ከፍለው ማለት ነው። በወርቅ እንክብል በሸማ ጥቅል ይላሉ አባቶቻችን የገዙትን ባሪያ አድርጉታል። ተጨማሪ የባሪያ ልጅ ባሪያ ሆኖ ይኖራል። ክርስቶስ አምላካችን እንደዚ ዘምቶ ነው እኛን ከጠላት ዲያብሎስ ባርነት ነፃ አውጥቶ ገዝቶ ማለት ነው። ዋጀ የሚለው ቃል አንድ የራስን ንብረት ማስመለስ ነው። ሁለተኛ የራስ ያልሆኑን ቀምቶ ወይም ድል ነስቶ ማርኮ የራስ ማድረግ ዋጀ ይባላል። መዋጀት ማለት ንብረትን ማስመለስ እንደ ጸና ማስጠበቅ ማለት ነው እንደ ጸና የራስን ነገር እንዳይወሰድብን ዋጋ ከፍለን ማስጠበቅ ከተወሰደልን ዋጋ ከፍለን ማስመለስ አሊያም ደግሞ ለእኛ የሚያስፈልግን የእኛ ሊሆን የሚገባውን ነገር ዋጋ ከፍለን የራስ አድርጎ መግዛት እነዚህ ዋጀ ይባላል የራስን ንብረት ዋጋ ከፍሎ ማስጠበቅ የተወሰደን ማስመለስ ለእኛ ሊሆን የሚገባውን ዋጋ ከፍሎ መግዛት መዋጀት ይባላል ዘመኑን ዋጁት ማለት ይሄ ነው አንድ የተወሰደብንን ዘመን ማስመለስ፣ ሁለተኛ የተሰጠንን ዘመን ማስጠበቅ፣ ሶስተኛ የእኛ የነበረ ነገር ግን በተለያየ መልኩ አሳልፈን የሰጠነው እንደገና ማስመለስ፣ ያለውን ማስጠበቅ። እንደገና የሚያስፈልገንና የሚያሻን ከሆነ ነገ ለንሳ የሚያስፈልገን ከሆነ ነገን መዋጀት መግዛት ይቻላል። ይቻላል አይቻልም? ቤተን አስተካክል ትሞታለህ እንጂ በሕይወት አትኖርም ተባለ። ዘመኑን ዋጀ ሕዝቅያስ አልቅሶ አስራ አምስት ዘመን ገዛ። ዘመን መዋጀት ማለት ይሄ ዘመን ለንስሐ እግዚአብሔር እንዲሰጠው አልቅሶ የፍሳሐን የተርላን ዘላለማዊ መንግስት፣ የማታልፈው ርስት ለመቀናጀት ዘመንን መዋጀት። ዘመንን መዋጀት ያልተሰጠ የተቆረጠ እድሜን መቀጠል። እግዚአብሔር አምላክ በምድር መካከል ያለቀ የተቆረጠውን ይቀጥላል ይላል። ያለቀ የተቆረጠን ይቀጥላል ማለት እድሜያችን ከተቆረጠና ካለቀ አልቅሶ አዲስ ዘመን መግዛት ይቻላል። ይቻላል አይቻልም? አሁን ምን ይላሉ አንዳንድ ሰዎች አባቶች የበረሃ አባቶች የተናገሩት ትንቢት ሊፈጸም ስንት ዓመት ቀረው ብሎ ይጠይቃል ሰው በጣም ብዙ ጊዜ የጨነቀው እንዲህ ይላል አይደል አባቶች ተናግረዋል ከተናገሩት ያልደረሰ የለም ይላል ሰው እንዲህ ተብሏል እንዲህ ተብሏል ይሄ ሁሉ ደርሷል አሁን ስንት ጊዜ ቀረው ይላል እንዲህ ስንት ጊዜ ቀረው ከማለት አባቶች ምን ተናገሩ ከማለት የተነገረም ካለ የሚነገረም ካለ እንዳይደርስ መማጸል ጊዜውን ያስዋጃል ማለት የተነገረው ሁሉ ይፈጸማል የሚል ሰው አለ የተነገረው ሁሉ ይፈጸማል እግዚአብሔር አምላክ የተነገረውን ቃል ይሆናል ብሎ ሳይሆን የሚነገረው ከኃጢአታችሁ ካልተመለሳችሁ ከጥፋታችሁ ካልተመለሳችሁ ይሄ ይደርስባችኋል ተብሎ የተነገረው እንጂ በቃ ይሄ ስለሚደርስ አርፋችሁ ቁጭ ብላችሁ ጠብቁ አይደለም። እግዚአብሔር አምላክ ጽፎ አይደለም እኛን የሚያመጣ እኛ ከመጣን በኋላ ከስራችን የተነሳ የምናጽፈው እኛ የምንኖረው የተጻፈለንን ሳይሆን የኖርነውን ነው የምናጽፈው። ክርስቲያን እንደዚያ የኖርነው ኑሮ ነው የሚጻፍለት የኖረ ኖሮ ነው የሚጻፍለት። መልካም ምግባር በጎ ትሩፋት ካጸና ዘይፈድዮ ለኩሉ በከመ ምግባሩ እግዚአብሔር አምላክ ለሁሉም እንደየጁ ስራ ይከፍለዋል እንጂ ቀድሞ የጻፈለትን ያካፍለዋል የሚል የሚያካፍለን ሳይሆን የሚከፍለን አምላካችን። አስቀድሞ የምንሰራውን ቢያውቅም አዋቂነቱን ነገር ግን ከድካማችን የተነሳ ከወደቅ፣ እንደ ውድቀታችን ይከፍልብናል። ከብርታት የተነሳ መልካም ምግባር በጎ ትሩፋት ብናጸና በጸና ነው መልካም ምግባርና በጎ ትሩፋት ዋጋ እግዚአብሔር አምላክ ይከፍለናል። ስለዚህ ቀኑን መግዛት ማለት ይሄ ነው። ያለቀ የተቆረጠውን መግዛት ተማጽኖ ከእግዚአብሔር እድሜ ማስጨመር ማለት ነው። የነሳ እድሜ ነው ማስጨመር አላያቸውም እንኳን እኛ ሳንለምንም እንኳን ቅዱሳን መላእክት ይለምኑልናል። ግዝማ ቁረጣት ሲለው መልአክ አለማለደም በድጋሚ አንድ አመት ደግሞ እስኪ ተዋት ይላል። ተመልከቱ፣ እድሜ ይገዛልናል እኛ እንኳን ሮጠን ዋጋ ከፍለን መግዛት ባንችል የሚያዝኑ የሚያማልዱን ቅዱሳን መላእክት እድሜ እየገዙ ያስጨምሩልናል። ዋጀ ማለት ገዛ ነው። ቀን እየተገዛ ዘመን እየተገዛ ይሰጣናል። ዘመንን መግዛት ማለት ዘመን መዋጀት ማለት ዘመንን መቆጣጠር፣ ዘመንን ማሳደር ማለት ነው። እንደ ዘመኑ መኖር ዘመኑን መምሰል አይደለም። ክርስቲያን እንዴት አይነት ኑሮን ያለው ሲመታ የተመታበትን የሚመልስ አይደለም። አክት ሲደረግበት ሪአክት የሚያደርግ አይደለም ክርስቲያን። ክርስቲያን ማለት ዘመን የዋጀ ሲሆን ፕሮአክቲቭ ይባላል አክት ሳይደረግበት በፊት ሪአክት ለማድረግ ሳይተጋ ቀድሞ ተሰናድቶ የተቀመጠ ነው። ለሚመጣበት ነገር ቀድሞ መልስ ያለው ማለት ነው። ስትጠየቁ እንድትመልሱ አንብቡ አይደለም የተባለው፣ ከተጠየቃችሁ በኋላ አንብቡ የሚላል መጽሐፍ ምን? መልስ ለመስጠት አቤት ቀድሞ የተዘጋጀ ስንድሁን አንቲሲፓቶሪ ማይንድሴት ይባላል። ቀድሞ ተሰናድቶ የተቀመጠ የሚመጣውን ነገር መተንበይ የሚችል አስቀድሞ የሚረዳ ሁኔታውን የሚገነዘብ ማለት ነው። ይሄ ለእግዚአብሔር የባህሪ ገንዘቡ ነው። በጸጋ የሚካፈሉ ይሄንን ገንዘብ ያደርጋሉ። ነገን ይረዳሉ። ትናንትናን በክብር ያልፋሉ። ዛሬ ያሉበትን ደግሞ እርግጠኛ ሆነው እግዚአብሔርን አስደስተው ይኖራሉ። እንዲህ የሚኖሩ ሰዎች ዘመን የሚገዛቸው፣ ዘመን የሚቀይራቸው፣ ዘመን የሚለውጣቸው ሳይሆኑ ዘመን የለወጡ ናቸው። እኛ ያለፈው ዓመት ወደዚህኛው ዓመት ለወጠን አንልም። እኛ ዓመት ለወጥን ነው ምንለው። ዓመትን የቀየርነው እኛ ነን። ዓመቱን የለወጥነው እኛ ነን። ምክንያቱም ያስገዛን ዓመታቱን እንድንቆጣጠር ያደረገ ማን ስለሆነ? እግዚአብሔር ይህን እንድትገዙ ብሎ ከሁሉ በላይ አሰልጥኖ የሰው ልጅ የፈጠረው ራሱ እግዚአብሔር ስለሆነ ማለት ነው። ስለዚህ የተሰጠን የሚገዛን ሳይሆን የምንገዛው ዘመን ነው። እስኪ በሉ የተሰጠን በሉ፣ የሚገዛን ሳይሆን የምንገዛው ዘመን ነው። የምንገዛው ዘመን ማለት የምንቆጣጠረው ዘመን ማለት ነው። የምንነዳው ዘመን ባሪያ፣ የምናደርገው የምናዘው ዘመን የሚያዘን ዘመን አይደለም። ለክርስቲያን የተሰጠው የሚያዘው ዘመን ነው። መጽሐፍ ለዚህ ነው እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ ኤፌሶን 5:15። መልሶ ቀኖቹ ክፉዎች ናቸውና ዘመኑን ዋጁት። ቀኖቹ ምንድን ናቸው? ክፉ፣ በጎ የሚባል ቀን አለ? እስኪ እንደውም አለ ክፉና በጎ የሚባል ቀን ስንነሳ ነገ የራሱ ክፋቱ ይበቀዋል አላል፣ ብለን አላል አዎ። ስለዚህ ነገ ስለ ራሱ ይጨነቃል፣ የአክላ ለዕለት ከያ ቀኑ የራሱ ክፋቱ ይበቀዋል። ስለዚህ ለነገ አትበሉ፣ ነገ የራሱ ክፋት ይበቀዋል የሚል አይተን፣ ራሱ ባለቤቱም ደግሞ ቀኖቹ ክፉዎች ናቸው፣ ስለዚህ እናንተ በጥበብ ተመላለሱና ዘመኑን ዋጁት ይላሉ። ይመልሳል ቆላሲስ ምዕራፍ አራት ቁጥር አምስት ላይ ዘመኑን እየዋጃችሁ በውጭ ባሉ ዘንድ በጥበብ ተመላለሱ ይላል ጥበብን ከዘመን መዋጀት ጋር አገናኝቶ በሁለቱም ቦታ በኤፌሶን በቆላሲስ መልክ ተናግሯል ስለዚህ ቀኖቹ ክፉዎች ናቸው የሚል የነገ ራሱ እለቱ ክፋቱ ይበቀዋል የሚል ቃል እናገኛለን የቀን ክፉ የቀን በጎ አለው የለውም አለ አይደል ነገ የራሱ ክፋቱ ይበቀዋል ከተባለ ቀኖቹ ክፉዎች ናቸው ከተባለ መቼም ቀን ክፋት ባይኖሩ እንዲህ አይል ማለት መጽሐፍ። ሊቁ አባታችን ቅዱስ ዮሐንስ አፈወርቅ ለአካል ክፋቱ መታመም ጤና ማጣቱ፣ የነፍስ ክፋቱ ድካም ዝለቱ ከትጋት መለየቱ፣ የውሃ ክፋቱ ምረቱ ጥፍጠት ማጣቱ፣ የነገር ክፋቱ የተፈጠረበት መርሳቱ ይላል። አሁን ተመልከቱ፣ ሰው የተፈጠረው ለበጎ ዓላማ ነው። ለበጎ ዓላማ ክፉ የሚያሰኘው በጎ ዓላማውን ረስቶ ላልተፈጠረበት ዓላማ ያደረ እንደሆን ሰውም ራሱ ክፉ ይባላል። አሁን የብርሃን አለመኖር ጨለማን እንደሚተወ ሁሉ ማለት ነው። አሁን ጨለማን ለመቃወም እንደምታደርጉት ጨለማን ታባርሩታላቸው። አቤት ጨለማን እስኪ አባራቸው አስወጡ ብትባሉ አባራችሁ ታውቃላችሁ። ጨለማ ጨለማን መቃወም የሚቻለው እንዴት ነው? ምን በማምጣት ነው? የብርሃን አለመኖር ምን ያስቀራል? ጨለማን ያስቀራል። እግዚአብሔር አምላክ ለሰው ልጆች እንደ ፈቃዳቸው አሳልፎ ሲሰጥ በብርሃን ጨለማን እንዲቃወሙ ጨለማን ብርሃንን ካጠፉ ደግሞ ጨለማ እንደሚሰለጥንባቸው ተናግረዋል። ሁሉን ያመጣ ሁሉን ለሰው ልጆችም የሰጠ እግዚአብሔር ነው። ቅድም እዚህ በመጽሐፈ ሲራክ ምዕራፍ 17 ቁጥር 2 ላይ ክፋትና በጎን አሳያቸው ይላል። ያው ለፈቃዳቸው አሳልፎ ሰጣቸው። የሚያመዛዝን ሕሊና ነፃ ፈቃድ ስላላቸው ሰዎች አቅረብኩ ለከ እሳተ ወማየ ላንተ ውሃን እንደገና እሳትንም አቅርቤ ዴ እዴ ከአበሰ ፈቀድከ እጅህን ወደ ፈቀድከው መስደድ ያንተ ፈቃድ ነው ብሏል እግዚአብሔር። ስለዚህ ጨለማ አለ፣ ብርሃን አለ፣ በጎ አለ፣ ክፉ አለ፣ እንደ ስራችን መጠን። ጨለማ ማለት ብርሃን ሳይኖር ሲቀር የሚቀር ብቻው፣ የበጎ ነገር አለመኖር ክፋት ነው። ቅድም አይተናል። የውሃ ምረት የሚባለው ጥፍጠት ማጣት፣ የነገር ክፋት የሚባለው ከበጎ ነገር መታጎል ነው። ልክ ለዚህ ለአካል ክፋቱ ጤና ማጣቱ ነው። አሁን ሰውነቴ በጣም ታሟል የምንለው ጤናቷል የምንለው ምን ሲያገኘው ነው? ድካም፣ ሕመም በሽታ ሲያገኘው ነው። የቀን ክፋት የሚባለው ቀን ክፉ የሚሆነው ክፉ በራሱ ሆኖ አይደል፤ በጎ ያልተሰራበት ቀን በራሱ ክፉ ነው። ስለዚህ የበጎ ምግባር የመልካም ትሩፋት መገለጫ መሆን ያቃተው ቀን ክፉ ቀን ይባላል። ቀኑን ክፉ ቀንንም በጎ የሚያሰኘው በእለቱ የሚሰራው የእኛ ስራ ነው። ቀንን በጎ ቀንንም ክፉ የሚያሳይ በጎ የሰራንበት ቀን በጎ ነው። በድካም በስንፍና በኃጢአት ያሳለፍነው ነው ቀን የቀን ክፉ ነው። ትንቢት ኢሳያስ ምዕራፍ 45 ቁጥር 7 ላይ አነ ፈጠርኩ ብርሃነ ወገበርኩ ጽልመተ፣ ብርሃንን የፈጠርኩ እኔ ነኝ፣ ጨለማንም የሰራሁ እኔ ነኝ። አነ እፈጥር ሰላመ ወአመጽእ እኪተ፣ ሰላምን የማመጣ እኔ ነኝ፣ ክፋትንም የማመጣ እኔ ነኝ ይላል መልሶ ምን ይላል አነ እግዚአብሔር አምላክ ከ ዘእገብር ዘንተ ኩሎ ይሄን ሁሉ የማደርገው አምላክ እግዚአብሔር እኔ ነኝ ይላል እግዚአብሔር ብርሃንን የፈጠርኩ እኔ ነኝ ጨለማንም የሰራው እኔ ነኝ ሰላምን የማመጣ እኔ ነኝ ክፉንም የማደርገው እኔ ነኝ ይላል እግዚአብሔር ሁሉን የሚያደርግ ከእግዚአብሔር ውጭ የሆነ ነገር የለም ነገር ግን እግዚአብሔር አምላክ ይሄን ሁሉ ያደረገ ማለት ከእግዚአብሔር ውጭ የተደረገ ነገር የለም የሚለውን ለማስረዳት እንጂ እግዚአብሔር አምላክ ሰላምን የፈጠረ ሲሻ ደግሞ ሰላምን ወስዶ ክፋትን የሚሰጠው ነው አይደለም። እንዘ ሰላማዊ አነ እኔ ሰላማዊ ነኝና በሰላም ቅዱስ ዳዊት እንዲመሰክራል፣ ሰላማዊ ሆኖ በሰላም የኖረ ሰው ሰላምን ያገኛል። ከሰላም የተለየ የጠብ ወዳጅ ግን ምን ያጋጥመዋል? በጠብ ይኖራል። በጎን ነገር ያደረገ በበጎ እንደሚኖረው ከበጎ የተለየ ሰው ክፋት ያገኘዋል? ይትግበራ ለእኪት ከመይር ከብ ከእኩይ መጽሐፈ ሲራክ ምዕራፍ ሰባት ላይ ክፋት እንዳያገኝ ክፉን ነገር አትስራ ይላል። ክፉ ነገር የሚያገኘን ምን ስንሰራ ነው? በጎ የሰራን እንደሆን በጎ ነገር ያገኘናል። በጎ ያደረግን እንደሆን የበጎ ነገር ማደሪያ እንሆናለን። አሁን ወደዚህ ወደ ዘመኑ እንመለስ። እስኪ አንድ ዘመን በዘመኑ ደርሶ ክፉ ነው በጎ ነው የሚባለው የነዋሪዎቹ ክፋትና በጎነት እንጂ ዘመኑ በራሱ ክፉ፣ ዘመኑ በራሱ መጥፎ አይባልም። እኛ ነገር ከነገር እያገናኘን ማርቆስ እንኳ ከባድ ዓመት ነው እንላለን። እየሰማችን ማርቆስ በምኑ ይከብዳል ሐዋርያው በምን ይከብዳል? ማርቆስ ቀኑ ራሱ ዘመኑ የሚለወጥ አይደለም። አሁን ተመልከቱ። ምናልባት በአመት ቁጥር እኛ ስለገዛ ቆጠር ነው ማለት፣ ያንን ዘመን ቆጥረን ገዝተን አሳልፈ ነው፣ አዲሱን ዘመን ደግሞ ቆጥረን ተቀበል ነው። ስለዚህ አሁን ልናሳልፈው ቀን እየቆጠርን እየቆጠርን እንሄዳለን። የምንቆጥረው ስለምናስተዳደረ ነው እንጂ ስለሚቆጥረን አይደለም እኮ እኛ ካልቆጠር ነው ካለፈ ቆጥሮናል ማለት ነው። የዘመን ክፉ በራሱ የለም። ዘመን ክፉ ነው የሚሰኘው የኛ የክፉዎቹ ኑሮ ነው። ዘመን መጥፎ ነው የሚሰኘው የኛ በመጥፎ ስራ መገለጣችን ሲበዛ ሲበረታ ነው። ነገሮችን በጎ የምናደርገው ነገሮችን መጥፎ የምናደርገው እኛው ከምንሰራው አንጻር የሚመዘን ነው። ቅድም ነግሬያቸዋለሁ። ቤቱ ጨለማ ነው የሚባለው እኛ ምን አለማብራታችንን ነው የሚያሳየው። አቤት ታድያ ቤቱን ጨለማ ያስባለው የእኛ ምንድን ነው? የእኛ ከብርሃን ውጭ መሆኑ አይደለም። ዘመኑ ክፉ ነው የሚያሰኘው እኛ በጎ አለመስራት ነው። በክፉ ዘመን ስለሆነ ጦርነት እየሰማ ነው ትላላችሁ። ራሱ ጦር እየሰበቀ ሰው ሰውን እየወጋ ዘመኑን ዘመኑ ክፉ ነው ይባላል። ዘመኑ የጦርነት ዘመን ነው። እኛ እጃችን ወደ እግዚአብሔር እግዚአብሔር ብለዋል እኮ አምጡ ፈትኖኝ ብለዋል። እኔ ደግሞ በምድር ላይ በጊዜው ዝናቡን እንደማላዘን ብታያላችሁ ይላል። እኛ መልካም ምግባር፣ በጎ ትሩፋት ብናጸና ለእግዚአብሔር ብንመች እግዚአብሔር የሚሰጠን የሚመች ዘመን ነው። ለእግዚአብሔር ካልተመቸን ለእግዚአብሔር ካልቀናን እግዚአብሔር አምላካችን የማይመች የማይቀና ዘመን ያሳየናል። የሚያሳየን ዘመን የማይመችና የማይቀና የሚሆነው እኛ ስለማንመችና ስላልቀናልነት ብቻ ነው። ለእግዚአብሔር የሚመች ሰው አይኑ በጎ ነገር ያያል። ለእግዚአብሔር የሚመች ሰው ጆሮ በጎ ነገር ይሰማል። መልካም ዜና የሚሰማ መልካም ስራ የሚሰራ ሰው ነው። ለመልካም ነገር የማንገባ ከሆን በጎን ነገር መቀበል አንችልም። ክፎች ስንሆን በጎን ነገር ለመቀበል የማንችል ነን። ስለዚህ ክፉ የሆነ ሰው የበጎ ነገር ማድረግ መሆን አይቻልም። ለዚህ ነው ክፉ ባልንጀራ መልካሙንም አመል ያጠፋል ይላል። ክፉ ከሆነ መልካሙን አመል እናጠፋለን። ለዚህ ነው ክፉ ባልንጀራ ከሆነ መልካም የሆነውንም ሰው አመል አብሮ እንደሚያጠፋ ሁሉ እኛ ክፉ ከሆን ዘመኑንም እናበላሻዋለን። በጎን ነገር ተቀብለን ዘመኑን አዲስ ብለን ገና ከመጀመሪያው አላቆሸሽ ነው፣ አሮጌ አላደርግ ነው። እኔ ዘመን የተቀየረው ሁሉ አይመስልም፣ ዝም ብሎ ይመስላል ዘመን የተቀየረ ምንድን ነው የተቀየሩት? በምንድን ነው ዘመን ተቀየረ? ሲባል አሮጌውን ዘመን አሳልፈን አሮጌ ማነታችንን ቀብረነዋል ቀብረነዋል የህሊና ሞታችንን በትንሳኤ ልቡና ካሻገር ነው በጎ ዘመን እናያለን። የሚገርም አይደል፣ እንዲህ ክፋት እየተደረገ በሰላም የሚኖሩ ምንም የማይሰሙ እኮ ስንት ደጋጋ አባቶች፣ እናቶች አሉ። ምንም ያልተፈጠረ የሚመስላቸው እንዲህ ዓይነቱ ከባድ ነገር ሁሉ በእግዚአብሔር አይን ቀሎ የሚታያቸው የማያስጨንቃቸው? እኛ በዚህ አሁን እንደው ሰው ሞተ፣ ሰው አረፈ፣ ሰው ተገደለ ሲባል በፊት በጣም የሚጨንቀው ሰው በሙሉ እንኳን ሰው ሞተ ክርስቲያን ለሊኖ ዛፍ ተቆረጠ ያሳዝነዋል። ያሳዝን መጠለያ የሆነ ዛፍ ሲቆረጥ ያሳዝነዋል። ጠዩ ሰው ደግሞ ጻድቅ ሰው ለእንስሳው ነፍስ እንኳን ይራራል ይላል። ሰው ለሰው ነፍስ የማይራራበት ማለት ነው። እንዶ ታነባለች በበሽታው በጦርነቱ ይላል። ይህን ያለ ሰው ሞተ ይባላል፣ እንደ ቀልድ ማለት ነው። የሰውን መሞት በቁጥር የለመድንበት ዘመን፣ ምንም የማይመስለን ህንፃ ስላሴ ሲፈርስ ቤተ መቅደሱ ሰዎች ተረባርበው ሲያፈርሱ ስለእያንዳንዱ ህንፃ ቤተመቅደስ መቆም የማይገደን ሰዎች ማለት ነው። የለመድነው ህንፃ ቤተ መቅደስ እንዲያለው ብቻ ሳይሆን ህንፃ ስላሴ የከበረው የስላሴ ማደሪያ የሆነው እግዚአብሔር ከመፍጠር ያልናቀውን እኛ ከመኖር ንቀን ገለን ስናሳልፉው